ግፊት ስንል ኖርምሊ አንድ ፈሳሽ ነገር ከ ቴንደንሲው የሚሆነው ካለበት ቦታ ወደ ታች መፍሰስ ነው ግን ለምሳሌ አንድ የቆመ ሰው ሲታይ ከልብ ጋር ደም ወደ ላይ ወደ ጭንቅላት መውጣት አለበት ሶ የሆነ ፕሬሽር የሆነ ግፊት ያስፈልገዋል ወደ ላይ እንዲወጣ ይሄ ግፊት ከልክ ያለፈ ሲሆን የሚወጣበት የደም ቧንቧ ላይ ጉዳት ያደርሳል ያን ተከትሎ ስትሮክ፣ የልብ ማይካርዲያል ኢንፋርክሽን እንለዋለን። ሌሎች ብዙ አይነት ተያያዥ ህመሞችን ያመጣል። ደም ግፊት የምንለው ኖርማሊ ግፊት አስፈላጊ ነገር ነው። ድሮ እንደውም ኢሴንሻል ሃይፐርቴንሽን የሚባሉላ ነበረ። ግፊቱ አስፈላጊ ነው በጣም ብለን በሽታ አይደለም ለማለት መካድ ስለፈለግን ማለት ነው። ሰው ግን ቁጥሩ በጣም የጨመረ ሲሆን ለስትሮክ ለሌላም ሌላም ነገሮች ይዳርጋል። ሰከንዳሪ ሃይፐርቴንሽን ይባላል። በዚህ ምክንያት ግፊቱ መጣ የምንለው ማለት ነው። ስፔሲፊክ ኮዛል አሶሲሽን ያለው ወይም ደግሞ በዚህ ምክንያት ግፊቱ ኖረ የምንለው፣ ይሄ በጣም ጥቂት እጅግ በጣም ግፊት ካላቸው ሰዎች በጣም የጥቂቱን ነው የሚነግረን። ለምሳሌ የኩላሊት ህመም ሊሆን ይችላል፣ የታይሮይድ ህመም ሊሆን ይችላል፣ ሌሎች ሌሎች ብዙ ምክንያቶች፣ ሰከንዳሪ ሃይፐርቴንሽን እንለዋለን። ስፔሻሊቲ ኬር ይፈልገዋል። ታይቶ በትክክል ዋናው ምክንያት ሲታከም ግፊቱ ይድናል። ሌላው ግን በአብዛኛው ፕራይማሪ ሃይፐርቴንሽን ወይም ኢዲዮፓቲክ የምንለው ከአኗኗር ዘይቤያችን ጋር ተያይዞ የሚመጣ የሚሆነው ጉዳዮች ግፊትን ስናስብ በጣም ዋና ናቸው እምንላቸው አንደኛው የጨው ማጠቃቀማችን፣ ሁለተኛ ላይ የሰውነት ክብደታችንን፣ ሶስተኛ የእንቅስቃሴ መጠናችን ነው። ሴደንታሪናን አደለንም። ሌላ አራተኛ አልኮል አብረዋለ የለም እያንዳንዱ የአልኮል ምቶች መጠን ግፊት አንቺ ላይ የመኖሩን እድል በጣም ከፍ ያደርገዋል። ሌላው ምን ያህል ሄልዚ ዳይት ነው የምንመገበው ወይም ምን ያህል ጤናማ ምግብ እንመገባለን የሚለው ሶ ዘ ሊስት ይስ ቬሪ ሎንግ። እነዚህ ሁሉ ግን ክላስ ኤፌክት ተደማምረው አንዱ አንዱ ላይ ሲደመር፣ አንዱ አንዱ ላይ ሲደመር ግፊት እንዲኖረን ያደርጋል። ከኖረንም በኋላ ግፊቱ ኮንትሮል እንዳይሆን፣ በመድኃኒት ቁጥጥር ውስጥ እንዳይገባ ምክንያት ይሆናል። ምልክት ኖሮ ማለት ግፊት የሆነ ኮምፕሊኬሽን ኢዝ ሃፕኒንግ ማለት የሆነ ችግር ፈጥሯል ማለት ነው። ስለዚህ ስክሪን አድርገሽ ተለክተሽ ነው የምታውቂው ግፊት አለብኝ የለብኝ የሚለው ምልክት ሲኖር አሁን አይኔ ብዥ ብዥ አለብኝ ካልሽ ግፊቱ የሆነ ሬቲና ላይ ችግር አምጥቷል፣ ሬቲና ኩቴንለዋለን ፓፒሊዲ ማንለዋል የሆነ ነገር አምጥቷል ወይም ስትሮክ አምጥቶ ነው ወይም የልብ ድካም አምጥቶ ነው። ብዙ ጊዜ ግፊት ምልክት የለውም፣ በጣም ኦቨር ሲሆን አንዳንድ ሰው ራስ ምታት ይኖረዋል። በተለይ ኦክሲፒታል ሄደህ እንለዋለን ጀርባ አካባቢ የሚኖር ግን ይሄ ከልክ በጣም ሲወጣ። ብዙ ጊዜ ግፊት እንዲህ ነው የምትይው ምልክት አይኖረው። ስለዚህ ተመርምረሽ ነው የምታውቂው። በጣም ጠቃሚ ነጥብ ብዬ የምለው የጨዋ አጠቃቀምን ሲግኒፊካንት ሊመቀንስ ያንዳንድ ሰው እንደውም ግፊት በጣም ጨው ወዳድ አይነት ነው። ልክ ጨው ሰውየው ከተመገበ ግፊቱ በደንብ ሹት ያደርጋል ወደ ላይ። ልክ ጨው የሆኑ ሁለት ሶስት ሳምንታት እንደዚህ ሳምንታት ሲያቆም ግፊቱ በደንብ መውረድ የሚጀምር አይነት ማለት ነው። መድኃኒትም እየወሰደ የመድኃኒት ሪኳርመንቱ ወይም የሚያስፈልገው መድኃኒት መጠን የቀነሰ ይሆናል። ጨው ስል ሶዲየም ኮንቴኒንግ ጨዎች ማለት ነው። በተቃራኒው ደግሞ ፖታሲየም ኮንቴኒንግ ጨዎች እንደውም ግፊት እንዲቀንስ ከመጣ እንዳይመጣ ይሄ ገና ካልመጣ እንዳይመጣ ለማድረግ ከመጣም በኋላ ለመቀነስ መድኃኒት እየወሰድን ከሆነ የመድኃኒት የሚፈልገው መጠን እንዲቀንስ በጣም ይረዳሉ። ፖታሲየም ኮንቴኒንግ ሲሆኑ እነሱ በሰብስቲቱት ፎርም አሉ። አንዳንድ ምግቦች ደግሞ በደንብ አላቸው እንደ ፍሩትስ፣ ሌጉምስ እንደዚህ ያሉት። ክብደት በጣም ለመቀነስ መሞከር ላይክ ብዙ ጊዜ አትሊስት በተለይ ግፊት ያለው ሰው ከሆነ አትሊስት እንደው በትንሹ አምስት ፐርሰንት ከሰውነት ክብደቱ 5 ፐርሰንት እና ከዛ በላይ እንዲቀንስ ኢንካሬጅ እናደርጋለን። ያ ግፊቱን ሲግኒፊከንትሊ ለመቀነስ ይረዳዋል። አልኮል ኮምፕሊት አብስቴናንስ ድረስ ነው የምንሄደው፣ ሙሉ ለሙሉ ማቆም ድረስ ማለት ነው። ሌሎችም ኤክሰርሳይዝ በደንብ ፊዚካሊ አክቲቭ መሆን። የተለያዩ አይነት ኤክሰርሳይዝ አሉ አደል? ኤሮቢክ ይሆን ይችላል። እንደዚህ ኤክሰርሳይዝ በደንብ ማድረግ እያንዳንዱ የኤክሰርሳይዝ መጠናችን መጨመር ለግፊታችን መውረድ ሲግኒፊካንት ኮንትሪቢዩት ያደርጋል። እነዚህ የመሳሰሉት ነገሮች ከመድኃኒቱ በተጨማሪ በጣም ጠቃሚ ይሆናሉ። መድኃኒት ካልጀም ላልጀመረ ሰው ምናልባትም መድኃኒት እንዳያስፈልገው እንዲሆን ይረዱ ይሆናል። መድኃኒት ላይ ያለ ሰውም ከሆነ የመድኃኒቱ ምጣኔ እንዲቀነስ እንዲቀነስ አንዳንዴ ብሎም እንዲቆም እድል እንዲያገኝ ያደርጋሉ። አንድ ሰው ግፊት አለበት ወይም ተመረመረ አወቀ፣ የሚያስፈልገውን የአኗኗር ዘዬ ለውጥ ካመጣና መድኃኒቶች ከተጨመሩ ብዙ ጊዜ በደንብ ኮንትሮልድ ይሆናል። የእሱ ኮንትሮልድ መሆን ሌሎች ነገሮችም እንዳይመጡ ያደርጋል። ለምሳሌ ግፊቱ ኮንትሮልድ አይደለም ረጅም ዓመት ኖረ ስቲ ለስኳር ያለውን ተጋላጭነት በጣም ይጨምረዋል። ግፊቱን መቆጣጠሩ ኢቭን የስኳሩን ሪስክ የሆነ ያህል ይቀንስለታል። ሌሎቹም የደንቧንቧና የልብ ህመሞች የመዳረግ እድሉን በጣም ሲግኒፊካንት ይቀንሰዋል።